ኬት መጣችሁ? ምን ሆነላችሁ? በመጀመሪያ የእግዚአብሔር ስም ይባረክ። አሜን። የመጣና ካውሳራ ነው ስሜ ቆንጂት ወልደ ማርያም ባላለ ከዛ 2014 ነው ዝየ ነው። የካቲት 26 ና 27 ከዛ በኋላ የህፃን ልብስ ገስተን በእምነት የህፃን ልብስ ገዝተን መጥተን ነቢዩ ሲጸልይ ልብስ የያዛችሁት እጅ ልብሳችሁ ወደ ላይ አንሱ ሲል እያነሳን አሜን እያልን እየተቀበልን ነበር። ከዛ በኋላ ለቀጣይ ዓመት ሁለት ሆናችሁ መጥታችኋል፣ ሶስት ሆናችሁ ትመጣላችሁ፣ ከወሳና ከዛ ለቀጣይ ሁለት ሆናችሁ መጥታችኋል፣ ሶስት ሆናችሁ አራት ሆናችሁ ትመጣላችሁ ስትል አሜን እያልን እየተቀበልን በእምነት ወሰድን። ከዛ በኋላ አንድ ለአንድ ሲጸልይ ደግሞ ግንባራችንን ስትነካ የሆነ ነገር ተሰማኝ። በቃ እንደሚሆን አመንኩኝ። ከዛ በቃ ሊሆን ብለን ደስ ብሎን ወደ ቤት ሄድን። ስንሄድ ግን ይሄንን ባጅ ይዘን ይሄድ ነው ልጻን ይዘን ስንመጣ እናመጣለን ብለን ልብስ ውስጥ አስቀምጠን ይሄድ ነው ባጁን ይዘን ልብስ ውስጥ ጠቅልለን አስቀምጠን ይዘን ሄድ በእምነት ከዛ በጸሎት ልጸሊ ስፈልግ ልብሱን አውጥቼ ይሄንን እያየው ጸልያለሁ። እግዚአብሔር ወይ መቼ ነው እያልኩ። ከዛ በኋላ እግዚአብሔር ደረሰልን። ከዛ በኋላ ሁለት ሺ አስራ ስድስት ላይ ነው የወለድኩት፣ መስከረም ሰላሳ ላይ ያለፈው ዓመት ማለት ነው። ኮንፍራንስ ስትመጣ አርባ አምስት ቀን ነበረ ሆሳና። አስራ አምስት ዓመት ምንም ልጅ የለም የለም፣ ወንድም ሴትም የለም። ምንድን ነው መውለድ ያልቻልሽበት? ምንም ችግር የለም፣ የሚነገር ነገር የለም። ትወልዳላችሁ ነው የሚሉት፣ ግን የወለዳችሁት እዚህ መታችሁ። እዚህ መተን በቃ የእሱ እህት እንግሊዝ አለች እሷ ናት። እኔ ትራንስፖርቱን ልካለው እዛ ካልሄዳችሁ የእናንተ ስራ እዛ ነው የሚሰራው፣ ሂዱ አለች። እንግሊዝ ሆና ሂዱ እሱ ጋር አለች። ከዛ እኛ እንሄዳለን እያልን እንትን እያልን ነበር። እሷ ብር ስታስገባ በቃ ለእሷ እንትን ብለን እኛም ውስጣችን ፈልጎም ነበረ፣ ግን እሷ ተናግራ ስታስቸግር ደግሞ ተነስተን መጣ ይዛ በእሷ ግፊት መጣች። ቤተሰብ ምን አለ? እሷም ምን አለች? ከወለዳችሁ እሷም በጣም አላት ቤተሰብ ያ ሆስፒታል ውስጥ ከቤተሰብ ከከተማ ወጣ ብሎ ነው ያለው። ሁለት አንድ መኪና ትልቁ ሞልታው ሆስፒታል ውስጥ የት ሆስፒታል? ሆሳና ሆስፒታል፣ ቅጥቅጥ መኪና ሞልቶ መጡ። ሞልታው መጥተው ሲዘምሩ ምን አይነት ሴት ወልዳ ነው አሉ ሰው እንዲህ የሚሆነው ሲሉ፣ ከዛ ሲነቁ አረ እንደዛ ሆነማ ያንሳ አለ አሉ ሰው፣ የሚሰማ ሰው አራ የታ እልልታ፣ ጭብጨባ፣ ዋው ዋው ዋው። ሰይ የኔ ጌታ፣ እጃችሁ ከፍ አድርጉና ይችላል ኢየሱስ በሏ እንዴ

እኔም በኩል ሁሉም በግ የሚያመጣ ፍየል የሚያመጣ ሁሉም ማጣወቃ እያመሰገኑ ነው። የት ሄዳችሁ ወለዳችኋል አሏችሁ? እዚህ መምጣታችን አውቀዋል፣ እንዳስጸለየ እዚ ምን ተሰማሽ? በጣም ነው ደስ ያለኝ። ልጅሽ እኮ በግ እየጎተተ ነው የመጣው በጣም ደስ ብሎኛል። የት መጣ? ስም ማን ነው? እኔ ፍቅሬ ራጎ ይባላለሁ። የመጣሁት ከውሳና ነው ማዕከላዊ ኢትዮጵያ ክልል ማለት ነው። የመጀመሪያን እግዚአብሔር ነቢይ መስብንን ለኛ ስለሰጠን ለእግዚአብሔር ክብር እልልታና ጭብጨባ። ምክንያቱም ከዚህ በፊት እኛ እንዲህ አይነት ነገር እግዚአብሔር በጉልበት ልጅ ባርከውን ሰውስ ምን ያህል ዋጋ ከፍሎ እንዲመጣ ለእኛ ምንም ላይገበን ይችላል። በእጅ ያለ ወርቅ መዳብ አይመስልም ነው የሚለው የገሬ ሰው ስለዚህ እግዚአብሔር በኩር ልጅ ነው የሰጣን። አሁንም ጭብጨባ ለእግዚአብሔር ክበር። ስለዚህ በ15 ዓመት ቆይተን የእኔ ታሪክ ብዙ ነው። በጣም ፈተና ነበረና በፈተና ውስጥ ሁለት ጊዜ በሞቶሮ ድቄ ሳልሞት ነው የተረፍኩት። ከዛም በኋላ እንደ ጊዜ ታማምኩና እንዲሁም ሳልሞት ተረፍ። ከዛ በኋላ ወደ ሌላ መሄጃ ያለው ሴት እግዚአብሔር ነው ሰጪ። እኔ ወንድና ሴት በመሆን ብቻ ልጅ የሚሰጥ ነው ይመስላል፣ ግን አይደለም። ማናችንም ማሆን ያለብን ነገር ሶስት አመት ተኩል ከኖረን በኋላ በቃ እግዚአብሔር የማይፈቅድም ኑሮ ምን አይነት ጊዜ ነው፣ መንግስተ ሰማት አያስገባም። ልጅ ልጅ እግዚአብሔር ነው የሚሰጠው አልኩና ወሰነን ተለያየን። እሷም እኔም ልንለያይ፣ ንብረት ከፋፍለን ንብረቱን ሽማግሎች ከፋፍሎ ከደረሰ በኋላ ሰላም የሚያዋጣሽ እኔ ቢሆን ይሻልሻል ሲተጂ ከሁሉ ነገር ነው የሚተጪ ስለዚህ ይሄ ነገር ላይቀጥል ሊቀጥል ይችላል ብዬ መከርኳል ስመክር በሀገራችን ባል በገጠር ሲሆን እርሻ እንድርስ ንብረት ይከፋፈላል በከተማ ግን እሱንም የሸጠን ስለምንቀያየር ይሄ ነገር አይሆንም ወደሽ ለእግዚአብሔርና ለእኔ ቢሰጪ ይሻልሻል አልኩ ስል እግዚአብሔር እንግዲህ እሷንም እግዚአብሔር ይባርካት። አንዴ እስቲ እግዚአብሔር ይባርክሽ በሏት፣ አራ እግዚአብሔር ይባርክሽ በሏት። አሁንም ድገሙ። ምክንያቱም እግዚአብሔር ይባርካት፣ የሚወዳት የሚያፈቅራት በጣም ምርጥ ባለቤት ናት። ሳመችም ባሰማ ኖሮ የእኛ ነገር አብቅቷል። ምክንያቱም ተከፋፍለን ቤቱ ሁለት ቤት ነበረና፣ አንዷን ቤት ለእሷ፣ አንዷን ቤት ለእኔ ከፋፍሎ ከጨረሱ በኋላ ነው ይህን ነገር ሰላሜ አይሻልም ከእኔ ምትወስጂ ንብረት ሌላ ዱርዬ ሊበላል ይችላል። እኔ ያንችን ውስጥን የመጀመሪያን ያውቀው እኔ ነኝ። ስለዚህ የሚመጣ ሰው አሉ ያንቺን ምስጢር አያቅም። ከምትወጪ ይህን ነገር ለእግዚአብሔርና ለእኔ ልቅቄ ያልኳት እግዚአብሔር ይባርካት ለቀቀች። ከዛ በኋላ ሹማግሌዎች በቃ ለኔና ለሱና ለእግዚአብሔር ልቅቄ ያለዎች የመጡ ሹማግሌዎች ምን ያሩ። ከዛ በኋላ ዝም አሉ፣ አስታረቁን ሄደን ከሄደህም በኋላ ይሄቴ እንግሊዝ ያለችዋ ነቢይ መስመር ጋር ሂዱ፣ እኔ ብር አስገባለሁ። አባየሁ ለምንድን ነው እምት እዛ ጋር ካለጥ ነገሩ አይፈታም አለች። ይሻለንና መጠን እሷን ነቢይ መስመርን ባይዘ በጣም ነው የሚደደው፣ ምክንያቱም ትልቅ ስራ ሰርቶናል። ከዛ በኋላ በደስታችን ሊካፈሉ ሶስት ሰንጋ አምስት ሙኩት ነው ይዘው የመጡት። እግዚአብሔር ረድቶን ማለት ነው። ቤተሰብ ሶስት ሶስት ሰንጋና አምስት ሙኩት ነው ሰው ደስ ብለው በቃ መንገደኛ ሁሉ ነው ይሄን ቤት ሳልገባ አላልፍም ብለው ነው ገብቶ ሰላም ብለው የማይገባ ሰው የማያቅ ሰው በስም ብቻ መጥተው ብዙ ሰዎች ተደስቶናል ዳር ድንበሩ ሆሳና በጣም ደስ ነው ያለን እግዚአብሔር እኔ በጣም የሚያኩረን ነገር ጌታ የጉልበታችን ልጅ በአጠገባችን ስላስቀምጠን ትልቅ እግዚአብሔር እናመሰግናለሁ በጣም እግዚአብሔር እናመሰግናለን ምንድነው? በጣም ደስ የሚል ነገር እግዚአብሔር። ነቢይ መስለን በጣም ከሚወደው ነገር ምንድን ነው፣ ይማማላል አባቴ ብሎ ሲማማል እኔ በጣም ነው የሚፈረሙ። ምክንያቱም ትልቅ የእምነት እግዚአብሔር ለእኛ የሰጠ ነው። በገንዘብ ቢሆን በምን ቢሆን ሌሎች አሉ። እግዚአብሔር ግን ከዛ ከጋሽ በሹ ቤተሰብ ወደ ለእኛ መዳን ሲሆን ወደ እኛ መጣ። እድለኛ ነን። አጨብጭቡን አንዴ።

ከውብቷ ሆሳና በጣም የሚያስገርም ምስክርነት ነው ይዘው የመጡት። ጌታ ይባርካችሁ። ምስክርነት ነው ይዘው የመጡት። ዛሬ እዚህ ቤቴል አላችሁ። በዚህ 30 ቀን ከ15 ዓመት በኋላ ወንድ ልጅ በቃል የተባለ ወንድ ልጅ ወልዶ ከመጡ እኔ ላንቺ ተነብያለሁ 20 ዓመት 30 ዓመት 10 ዓመት የዘገየ በር የተዘጋባት በጭንገፋ በመካንነት ውስጥ ያላችሁ በጌታ በኢየሱስም ዛሬ መካንነታችሁ ይሰበር ጭንገፋችሁ ይሰበር። በኢየሱስም የሚቀጥለው 15 ቀን ድንገተኛ ነገር እጃችሁ ላይ ይምጣ። የመካንነት ምዕራፍ ይሰበር፣ የጭንገፋ ምዕራፍ ይሰበር። በመላ ሆሳና፣ በሳውዝ አፍሪካ፣ በአረብ ኤምሬት፣ በአሜሪካ፣ በእንግሊዝ፣ በአውሮፓ፣ በመላ ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን እግዚአብሔር እንዲህ ይላቸዋል በሕይወታችሁ ላይ ድንቅና ተአምራትን አደርጋለሁ። በኢየሱስ ስም ድንቅና ተአምራት ይሆንላችሁ። ለምልሞ አሜን።